ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ተከታታዮች መንታ መንገድ ድራማ ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ጋብዛለሁ። መልካም ቆይታ። ሲቪላይ አይ መኪናዋን በፍጥነት እያሽከረከረች ቢኒያም ከበረንዳው ላይ እንደቆመ ልገጨው ስትል ይሸሻል። ሲቪላይ ሲቪላይ፣ ገጭተሽኝ እኮ ነበረ። ከመኪናውን በፍጥነት ትወርዳለች። እየሮጠችም በሩን ብርግዳ አድርጋ ትገባለች። እየጮህ ትጣራለች። ሂክመት ሂክመት የትን ያለሽው ዛሬ ሂክመት ጩኸቷን ሲመለከቱ ሰራተኞች ይደነግጣሉ። ሂክመት ሲቪላይ የማግዝሽ ነገር አለ ምን ሆነሽ ነው እያላ ሰራተኛ አታይቃለች። ሲቪላይ አረ እባክሽ ተረጋቂ ምንድን ነው የምትፈልጊው? እኛ እናግዝሽ። ከመሳቢያው ውስጥም ከክጭን ቢሉ አላት አድርጋ ሲቪላይ ትይዛለች። ሁሉም እየደነገጠ ይሸሻል። ሲቪላይ ላይ ምን ልታረጊ ነው? ምንድን ነው? ልቀቂ ብዬሻለሁ። ልቀቂኝ እንጂ አረ ቢሉ ምንድን ነው? ቢኒያም ይከተላል። ሲቪላይ ላይ አረ እባክሽ ተረጋቂ እጅሽ ላይ ኮ ቢሉ አለ። ዞር በል ብያለሁ። ምን ሆና ነው? ምን ሆና ነው የመጣችሁ? ሂክመት ምንድን ነው እሷ? አስሬ ሂክመት ሂክመት እያለች ምጮ ይችል ምን ሆናለች? እያለ እየተራመደች ሂክመት ትወርዳለች። ከመቼ ጀምሮ ነው አንቺ ሂክመት እያልሽ እንደዚህ እየጮሽ እያንገጣበርሽ እናትሽን የምጠሪው? ምን አይነት ብልግና ነው? ሲቪ ላይ አንገቷ ላይ ብሎውን ታደርጋለች። ሂክመት እያልኩ እያንገጣበርኩ ምጠራሽ እናት ያለመሆንሽን ዛሬ ያውቅያለሁ። ለዛ ነው ገባሽ? አንገትሽን ቆርጬ ጥልልሻለሁ። ምን እያደረግሽ ነው? ሲቪ ላይ ልጄ ምን እያደረግሽ ሰራተኞቹ ሁሉ እጃቸውን ባፋቸው ይዘው ግራ ይጋባሉ። አልወለድሽኝም አይደለ አንቺ ትክክለኛ እናት አይደለሽም። ማነው ማነው እሱ እንደዚህ አይነት ነገር የነገረሽ? እኔ የማደጎ ልጅ ነኝ አይደለም እንዴ ሲቪ ላይ? ማነው እሱ እንደዚህ ብሎ የነገረሽ? ሰራተኛዋም ግራ እየተጋባች እየተያዩ ምንድነው እሱ የማደጎ ልጅ ነች እንዴ? እኔ እንዴት ላውቅ እችላለሁ? እህቴ ካንን የማልጅ እንደሆንኩ ትናገሪያለሽ። አሁን ኑ ተናገሪ። የማልጅ ነኝ እኔ። እኔ መቼም ቢሆን አልነግርሽም ሲቪ ላይ ትናገሪያለሽ አልኩሽ አንቺ ትነግሪኛለሽ። እኔ መቼም ቢሆን ይህን ነገር አልነግርሽም። ባውቀው እራሱ መቼም ቢሆን አልነግርሽም። እንደዛ ከሆነ አንገትሽን ቆርጬ እገልሻለሁ፣ ወይም ደግሞ ትናገሪያለሽ። ግደኝ፣ መግደል ትቼያለሽ በቃ። እኔ ያንቺ እናት አደለውም ብለሽ ካሰብሽ፣ እኔም መግደል ትቼያለሽ ግደኝ በቃ። ለገንዘብ ብለሽ ነው አደለ? ይህን ነገር ያደረግሽው? የእኔ አባት ሀብታም ነው አደለም? ለዛ ብለሽ ነው አደለ? ገንዘብ ለማግኘት ብለሽ እንደዚህ ያደረግሽው? እንደዛ አደለም? ሲቪ ላይ፣ ልጄ እወድሻለሁ፣ እባክሽ ሲቪ ላይ። ለገንዘብ ብለሽ ነው አደለ? ይህን ሁሉ ነገር ያደረግሽው? ማን ነው እሱ? ተናገሪ። አባቴ ማን ነው? ተናገሪ። ሀብታሙ አባቴ ማን ነው? ንገሪኝ እናቴ የማነች ንገሪኝ፣ ብዬሻለሁ። አልነግርሽም መቼም ቢሆን አልነግርሽም። ትነግርኛለሽ፣ ወደሽ ሳይሆን በግድሽ ትነግርኛለሽ። አይሆንም። አታሳብጂኝ ብዬሻለሁ። ተናገሪ፣ ቤተሰቦቼ እነማን ናቸው? አይሆንም፣ አይሆንም፣ እባክሽ አይሆንም። ሲቪላይ እንደዚህ አትሁኝ እባክሽ ሲቪላይ ቢላዋውን ከአንገቷ ላይ ካነሳች በኋላ ሲቪላይም ትናገራለች። ፈጣሪ የእጅሽን ይስጥሽ። ይህን ተናግራ ጥላቸው ትሄዳለች። አንገቷ ላይ የደማውን ሲቪላይ ትይዛለች። ስቅስቅ እያለችም ታለቅሳለች። ሰራተኞቹም እየደገፉ አረፍ ቤ አረፍ ቤ ህክመት እባክሽ፣ ደሙ እንዳይፈስታው አዎ እዚህ ጋር ያዙ። በእርግጥ ትንሽ ነው ትንሽ ነው። ለከፍ አይሰጥም ታውቃላችሁ። ይች ልጅ እኮ ያሳደግኩ አትራሴ ነኝ። ወይዘሪት ሂክመት ባክሽ ተረጋጊ። አታርክሽ አያሳዝንም ወይ ነገሩኝ። ልትገለኝ እኮ ነበረ። እንዴት ሊሆን ይችላል? እንዴት እንደዚህ ይሆናል? አሁንም ቢሆን ወደ ሆቴል ቢሉ፣ አሁን እንደያዘች ትገባለች። ምንድነው እሱ? ምንድነው ቢሉ እኮ ይዛለች፣ ስለት ይዛለች እኮ እያሉ ሰራተኞቹ እየተዋከቡ ይከተላሉ። ምን ተፈጠረ? ማናጀሩም እንደተመለከታት፣ ወይዘሮ ሲቪ ላይ እንኳን ደህና መጣሽ ቢሉ፣ አሁንም እጇ ላይ ሲመለከት ይደነግጣል። በሩም ብርግዳ አድርጋ ወደ ውስጥ ትገባለች። ሳሚት እየደነገጠ ከተቀመጠ በት ይነሳል ሲቪላይ ልጄ ምንድን ነው እሱ ምን ሆነሻል አንተ አንተ ምን አልሽ ምንድን ነው አንተም ታውቅ ነበር አይደል ይሄን ነገር እያለችም ኮሌታው ላይ ቢሎውን ታደርጋለች ሲቪላይ ምንድን ነው እሱ ምን አጠፋው ደም ምን ሆነሻል ዛሬ ኧረ ልጄ ተረጋቂ ስለትኮ ነው ያትሽ ምን አጠፋው እኔም አውቀው ነገር የለም ልጄ ከላይኛው ክፍል እየሮጠች ፀሐፊዋም ትደርሳለች አቶ ጫን እባክ፣ እባክ ፍጠን። ሲቪ ላይ ትልቅ ቢላዋ ይዛ መታለች። ሆቴል ውስጥ እጇ ላይ ቢላዋ አለ። ስለታለ፣ እባክ ድረስ። እሰው ላይ ጉዳት ልታደርስ ነው። ወደ አቶ ሰሚት አዎ፣ እሱ ቢሮ ገብታለች። የሚን ቢላዋ ነው የምታወሪው? ምን ሆነሻል አንቺ? እየሮጠም እየተንደረደረ ይወርዳል። አዎ፣ ደብቀኛል። አቶ ሳሚት፣ ደብቀኛል። አንተ እህት ወንድም፣ እርስ በርሳችሁ ተነጋግራችሁ ከኔ ደብቃችሁ፣ ይህን ትልቅ ሚስጥር፣ የማደጎ ልጅ መሆኔን ደብቃችሁ እስከ ዛሬ ድረስ ይሄው ብዙ አመት ኖራችሁ፣ ይህን ትልቅ ሚስጥር ከኔ ደብቃችሁኛል። ረ በፍጹም እንደዛ የሚባል ነገር የለም። እኔ በፍጹም የማውቀው ነገር የለም። ምንድነው የምታወሪው? የምን የማደጎ ልጅ ነው ሲቪ ላይ ሁሉም ይሰበሰባል ዝም በል አሁን አቶ ሳሚ ዝም በል ሲቪ ላይ ኧረ እባክሽ ተረጋጊ እባክሽ ከአንገቴ ላይ ዞር አድርጊልኝ እባክሽ ቢሏውን ዞር አድርጊልኝ ልጅ የኔ አባት ማን እንደሆነ ታውቃለ አይደለም ትልቅ ገንዘብ እንዳለውም ታውቃለ ለዚህ ብለህ ነው አደለ ለገንዘብ ብለህ ነው አይደለ ከልጅ ጋር ያጋባኝ ኧረ በፍጹም ልጅ ሲቪ ላይ እንዴት እንደዛ አረጋለሁ አሁን ትነግረኛለ የኔ እናትና አባት ቤተሰቦች እነማ ናቸው? እየተንደረደረ ቻን ይደርሳል። አባዬ ንገረኝ ብያለሁ። አንገት ቀን ከምቆርጠል ንገረኝ። ቤተሰቦች እና ማናቸው? ሲቪላይ እባክሽ ተረጋጊ እያለም ጥርቅም አድርጎ ሲቪላይ ነው ቻንም ይይዛታል። እባክሽ ተረጋጊ ሲቪላይ እሺ ተረጋጊ፣ በቃ ሁሉም ነገር አልፏል። ተረጋ እያለ ጥርቅም አድርጎ ቻን ይይዛታል። ሁሉም አብቅቷል፣ ተረጋጊ በቃ። እማዬ እማዬ እማዬ እያለችም ታለቅሳለች። የኔ አባት እና እናት የት ነው ያሉት? ነገሩኝ። የት ነው ያሉት የኔ አባት እና እናት? ለምንድነው እንደዚህ ያደረጋችሁኝ እኔ? ነገሩኝ። ለምንድነው እንደዚህ ያደረጋችሁ? እሺ እሺ፣ ተረጋጊ በቃ፣ ተረጋጊ ሁሉም ነገር አብቅቷል። አሁን ተረጋጊ፣ ባክሻ አታልቅሽ። ሳሚትም ይናገራል። ወይ ፈጣሪ ወይ ሁሉን ነገር አበላሻችሁት፣ ሁላችሁም ሁሉን ነገር አበላሻችሁት። አባቱን ቀና እያለ ቻንም በንዴት ይመለከተዋል። በሌላ በኩል ሜሊክ ወደ ኩሽና ገብታ ምግብ እያበሰለች ነበር። በዚህ መሃልም ያቅለሸልሻታል። ሰራተኛ እየተመለከተቻት ሜሊክ፣ ምን ነው ደህና አደለሽም? እየሮጠችም ወደ መታጠቢያ ክፍል ውስጥ ትገባለች። መታጠቢያ ክፍል ውስጥ ገብታ ከተጠዳዳች በኋላ ራሷን በመስተዋት እያየች ትናገራለች። ወይ ፈጣሪ ሆይ፣ በፍጹም ይህን ነገር አልናገርም። ለወንድሜ በፍጹም መናገር የለብኝም። ይህንን ነገር በፍጹም መቋቋም አይችልም። እሱ ይህን ከሰማ ይሞታል። እያለች ስቅስቅ እያለች ታለቅሳለች። አይሆንም፣ አልናገርም። በሌላ በኩል ስምሩ ወደ አዲስ ተቀጠረችበት ቦታ ላይ እንዳቀና በርቀት እየተመለከታት ነው። እንዴት ያሳፍራል! ሳሚት ማለት ይህች መሳይ ልዕልት የሆነች ሴት እንደዚህ አይነት ቦታ ላይ እንድትሰራ አደረጋት። አዋረዳት። የኔ ስምሩ፣ በጣም አዝናለሁ። የተረገመ የተረገመ ነው። በዚህ መሀልም አንድ መልእክት ወደ እሱ ጋር ይደርሳል። ስልኩንም አንስቶ ሄሎ፣ እየሰማው ነው። ተናገር። ምን ማለት ነው? እንዴት ይሆናል በፍጹም አይሆንም። እያልክ ያለው ሲቪ የማደጎ ልጅነች ልጅ ነች? ነው በጣም ደስ የሚል ነገር ነው። በእርግጥ ምን ስለት ነው ያልከው? ቢሏ ሂክመት ላይ ምንድን ነው እሱ? ለማንኛውም አባቷ ታዲያ ማን ነው? የሲቪ ላይ አባት ማን ነው? እንዴት የሚገርም ነገር ነው እየተፈጠረ ያለው እዛ ቤተሰብ ውስጥ። ባክ፣ በጣም ጥሩ። ለማንኛውም የሚፈጠረውን ነገር እያንዳንዱን ነገር አሳውቀኝ፣ ሁሉን ነገር አሳውቀኝ። ገባህ አደለ? የተፈጠረውን ነገር ወደዛው። መልካም፣ መልካም። ቻው፣ እሺ። በሌላ በኩል መረጃ ለኒሃት የምትሰጠው ኢስማ እንደሆነች በጥርጣሬ ከናንም በስልክ ሲያወሩ እንደሰማች ነግራት፣ ሂክመት ተናዳ ኢስማንም ጉሮሯዋን ትይዛታለች። በእውነት በእውነት ሂክመት እኔ በፍጹም እንደዚህ አላደርግም። አንቺ ውሸታም ካህዲ እያለችም ጸጉሯን ትጎትታታለች። በመጨረሻ ሀርካ፣ ቤት ውስጥ ደረሰች። ምን እያደረግሽኝ ያለ ሸዋ ክስቴ? ቆይ ሰራተኞቹን ሁሉ አባረሽና ደብድበሽ ልጥያቸው ነው እንዴ? ምንድን ነው እንደዚህ የምትበጠብጫቸው በሰላም እንዳይሰሩ? ይገርምሻል ሀርካ ይሄ ቤት እኮ የኔ ነው። ገባሽ? እንደዚህ ደፍረሽ ለመናገር መጀመሪያ የዚህ ቤት ቤተሰብ አባል መሆንሽን ማረጋገጥ አለብሽ። ገባሽ? እናትሽ በእርግጥ ማን እንደሆነች ታውቋል፣ ነገር ግን ከማን እንደወለደችሽ ገና አልተረጋገጠም። አትፈናጠሪ አንቺ! አልለቅሽም፣ እገልሻለሁ እያለችም ትይዛታለች። ሂክመትም ወለሉ ላይ ተወረውራታለች። ምን ለመሆን እየፈለግሽ ነው አንቺ? እትል እኔ ሂክመት ላይ ነው ጅሽ የምታነሽው? አልለቅሽም። በእውነት ዝም ብለሽ ተቀመጭ እዚህ ወለል ላይ አንቺ! ማነኝ እያልሽ ነው? እባክሽ ትንሽ እትል እኮ ነሽ አንቺ። እኔን ለማጥቃት ታስቢያለሽ ጭራሽ? አጥንትሽን ነው መሰባብርልሽ ዲቃላ። መቼም ቢሆን ይህን ነገር አስታውሽ። አግስቴ መቼም ቢሆን ያደረግሽኝ ነገር አረሳውም። እረሳሽው፣ አረሳሽው ትርጉም የለውም ገባሽ። የዚህ ቤት ካርድ መጫወቻ ተቀይሯል እያልኩሽ ነው። አልነቃሽም ገና አንቺ ልጅ። የድሮ ካርድ ፈርድ ወድቋል። ገባሽ የምናገረው አሁን የውልሽ ወንድምሽና ኢዛት እነሱ እንኳን እኔን ለመናገር በጣም አስበው ነው። ገባሽ እናትሽንና አያትሽን ከዚህ በራው ጥቼ ከጣልኩ ዋጋቸውን እንዲያገኙ ካደረኩ አንቺን የምማራረግበት ነገር የለም። ገባሽ የእነሱ ጣፈንታ ይደርስሻል። አርካት እናድዳለች። በሌላ በኩል ከከተማ ዳርቻ ወጣ ብለው ኖህና እንዲሁም ደግሞ ታክሲን ተገናኝተዋል። ታክሲን ሀዘን ውጦታል። ዞር ብሎ ኖህ ከተመለከተው በኋላ ወንድሜ መጠየቅ እችላለሁ? ይሄ ቦታ ለየት ያለ ቦታ ነው። ምናልባት ወደኋላ ትውስታ ይኖርሃል እዚህ አካባቢ ላይ ወንድም ታሲ? ምን አልገኝ? አይ የሆነ የሚያስታውሰኝ ነገር አለው ይህ ቦታ በትካዜ ተዋጥቅ ብዬ ነው እና መጠየቅ ስለፈለግኩ ነው የጠየቅኩ። ልክ ነው ኖህ፣ ልክ ነህ። ጠለቅ ያለ ስሜት ይሰማኛል። ትውስታዎች አሉኝ፣ ትዝታዎች አሉኝ እዚህ አካባቢ። ስለ እናቴ ብዙ ጊዜ ነግሬሃለሁ አይደለም ኖህ? እና አንዳንድ ትዝታዎች አሉኝ ከእናቴ ጋር፣ እነሱን አንዳንድ ያስታውሳቸዋለሁ። እታውቃለህ ኖህ፣ እናቴ በጣም ብቸኛ ነበረች። ባል የላት ጓደኛ የላት ማንም ከጎኗ የለም ነበረ ልጅ ብቻ ነበር የነበራት። ወይ ፈጣሪ! አዎ፣ አንድ የማይረባ ልጅ ነበራት ታሲን። በእርግጥ እሱም ቢሆን አንድ ነገር ነው። ያ በቃ ቀዝቃዛ የሆነ ቤት፣ በድህነት የተዋጠ ቤት። አንዳንድ ደግሞ ክብር የሌላቸው ሰዎች ነበሩ በራችንን እየሰበሩ ይገቡ ነበረ በማታ። ተረዳኝ ኖህ። ታዲያ ሁሉ ችግርና መከራ ካሳለፍክ እንዴ ቻልክበት? ወንድሜ ታክሲን ታስመስላለህ። በዚህ ዓለም ላይ ስትኖር ኖህ፣ እንዳልተፈጠረ ማሰብ አለብህ። አንዳንድ ነገሮች እንደዛ መሆን አለባቸው። ይሄ ብቻ አይደለም ታውቃለህ። በሩ እንዳልተሰበረ ማሰብ አለብህ። በሩ እንዳልተገነጠለ እንዲሁም ደግሞ ማጌን ወደ ተራራው እንዳልወሰዷት ማሰብ አለብህ። እሷ እንዳልተደፈረች ማሰብ አለብህ። ገብ አዎ፣ የዛን ጊዜ በጣም ትንሽ ጩጬ ነበርኩ እኔ። ነገሮችም አይገቡኝም ነበር። በጣም ደካማ አቅም የሌለው የማይረባ ልጅ እንደዛ ነበርኩ። ምን ማድረግ እችላለሁ? ኖህ እና ከዕለታት አንድ ቀን ወደ ቤት አልተመለሰችም ነበር እንደወትሯ። እና የዛን ጊዜ በጣም ፈራው፣ እናቴ አልተመለሰችም ነበር። ይገርምሃል። እና በጣም ትንሽዬ ልጅ ነበርኩ ግን ያንን ነገር አገኘሁት እንደምንም ብዬ ደፍር፣ ወደ ውጭ ወጥቼ እሷን ማፈላለግ ጀመርኩ። ይገርምሃል፣ ዙሬ በሙሉ ጨለማ ነበረ፣ በጣም መሽቶ ነበር። ፈጣሪ ረዳኝ እና እንደምንም ብሎ የሆነ ጨረቃ ወጣ፣ ብርሃን ሆነ። የሆነ ደመ ነፍሴ መራኝ፣ ይገርመዋል። እሷ ወዳለችበት ቦታ ደመ ነፍሴ ነው የመራኝ። የት እንደምትሄድ እራሱ በፍጹም አላውቅም ነበር። የት እየወሰዱ እንደሚደፍሯት እራሱ አላውቅም ነበር። እዛ ከጀርባችን አለው ቦታ ላይ እዛ ጋር ነበር የቆምኩት። ታስታውሳሉ እማየ ደግሞኔ እናንተ ቆምንበት ቦታ ላይ ነበረች እና ነገረችኝ ህይወት በጣም እንደመረራትና ከዚህ በላይ መቋቋም እንደማችል በመጨረሻም ከዚህ ከተራራ ላይ ዘላ ልትወድቅ እንደወሰነች ነገረች። አንድ እግሯን አንስታ ነበረ በአየር ላይ ልክ እንደዚህ ዘላ ልትወድቅ፣ አንድ እግሯን አንስታ ነበር። በጣም ተነፈሰች፣ በጣም ተጨነቀች፣ እኔን እያየች ነበረ። በመጨረሻ ግን ማድረግ አልቻለችም። ቀስ እያልኩ እየተራመድኩ ወደ እሷ ተጠጋሁ። ከጀርባዋ ቆምኩ። ከፈጣሪ ጋር እየተጣላች ነበር የመሰለኝ እና የምትከራከር ይመስለኝ ነበረ ከፈጣሪ ጋር። ይበቃኛል፣ ይሄ ህይወት መሮኛል፣ ይበቃኛል፣ ውሰደኝ የምትል ይመስል ነበረ። እና ቀና ብላ ፈጣሪን እየተመለከተች ተናገረች። ፈጣሪ፣ ወይ ለልጅ ምህረት አድርግለት አለች። እኔ በምችለው ሁሉ ባለኝ አቅም ሁሉ ለመኖር ሞክራለሁ አለች። ለልጅ ስል ኖራለሁ። ነገር ግን ይሄ ህፃን ልጅ እንደዚህ ባለበት በዚህ ዕድሜው ከወሰድከኝ፣ እኔን ወደ አንተ፣ ይህ ልጅ እንዴት ይሆናል አለች። እንደዛ ካደረግክ ደግሞ ከኔ ነጥለ አርቀህ ውሰድልኝ ልጄን፣ እኔን ወደማያይበት ቦታ አውሰደው ምሕረት አድርግለት ለልጄ፣ እሱ እንኳን አድርጎ ይኑር፣ እሱ እንኳን ደስተኛ ሆኖ ይኑር እያለች እያለቀሰች ለመነችው። ይሄ ነበር ጸሎቷ እና በመጨረሻ ከጀርባ አቀፍኳት። እማዬ አልኳት፣ እባክሽ ጥለሽኝ ትያልኳት ለመንኳት እያለ እንባውን መቆጣጠር አቅቶት ታክሲን በጉንጩ ላይ ይፈሳል። ኖህም ይህን እየተመለከተ እንባው ይፈሳል። ታውቃለህ ኖህ፣ በዚህ ምድር ላይ በተለይ ደግሞ በዚህ ሀገር፣ ሴት ሆኖ መኖር ማለት በጣም ከባድ ነገር ነው። ሴት መሆን ከባድ ነው። በዓለም ዙሪያ በአብዛኛው ቦታ ሴት መሆን ከባድ ነው። በተለይ ደግሞ በእኛ አካባቢ ሴቶች ጭራሽ መብት ያላቸው እራሱ አይመስለኝም። በሕይወት የመኖር መብት ራሱ ያላቸው አይመስልም። በተለይ ደግሞ ከጎኑ ሰው የሌለው ሰው፣ ጠባቂ የሌለው ሰው በጣም ከባድ ነው ምንም ነገር በጠፋ ቁጥር ጥፋተኛ ተደርጎ የሚወሰደው እሱ ነው፣ ተከሳሽ እሱ ነው። ወንዶች ለሚሰሩት እያንዳንዱ ወንጀል ጠባቂ የሌላቸው ሴቶች እነሱ ተጠያቂዎች ናቸው። ይደፈራሉ፣ ይገደላሉ፣ ይሰቀላሉ፣ ይወገራሉ እያለ ሲናገር ስቅስቅ እያለ ኖ ያለቅሳል። እንደዚህ ሁሉ መከራ እያዩ ግን በጣም የሚያስገርም ነገር አለ ኖህ፣ በፍጹም በልጃቸው አይደራደሩ። በሌላ በኩል ቻልና እንዲሁም ደግሞ ሲቪ ላይ ከከተማ ወጣ ብለዋል ዳርቻ እንደወጡ ከተራራው ላይ ሆና በረጅሙ ትተነፍሳለች። አሁን እንዴት ነሽ ሲቪ ላይ? ትንሽ ቀለል አለሽ? ምንም የቀለለኝ ነገር የለም። እንዴት ደፍረህ ራሱ ትጠይቀኛለህ? ምን ማለት ነው? ንገረኝ። አንተም ዋሽታ የነበረ ሁላችሁም ውሸታሞች ናቸው፣ ይዋሻቸው ይኖራቸዋል። ልክ እኔ ተናገርሽው፣ ትክክል ነሽ። አቁም ብያለሁ፣ አትመልስልኝ። እኔ ትክክል መሆን ራሱ ከዚህ በኋላ አልፈልግም። በውሸት ከባችሁ ነው ያኖራችሁኝ። ከዚህ በኋላ እኔ ትክክል መሆን አልፈልግም። ይኸው ልጅ ሲቪ ላይ ምን ብዬ ተናገረኝ። እንደማረጋጋሽ አላውቅም። ምንም ነገር አትናገር፣ ምንም ነገር። በሌላ በኩል መታጠቢያ ውስጥ ሆና አሁንም ቢሆን ሜሊክ እየተጨነቀች ነው። በፍጹም አይሆንም፣ በእውነት አይሆንም፣ ውሸት ነው፣ ውሸት ነው፣ በፍጹም አይሆንም። ናሙና ከወሰደች በኋላ አርግዛለች ወይም ደግሞ አላረገዘችም የሚለውን መሳሪያ እየጠበቀች ነው። በመጨረሻ መሳሪያውን ትመለከታለች። ምልክቱም እንዳረገዘች ያሳይ ነበር። ይህን ስትመለከተ እራሷን መቆጣጠር ይከብዳታል። አፏን በእጇ ትይዛለች፣ ትደነግጣለች። በፍጹም በፍጹም አይሆንም፣ ፈጣሪ ሆይ፣ ፈጣሪ ሆይ፣ አይሆንም እያለ ትንቀጠቀጣለች። በሌላ በኩል ሲቪ ላይ በእጆቿ ቻንን እያያዘች እየጠየቀችው ነው የዛን ጊዜ ስትዋሽ በጣም ተረጋግተ ነበረ። ስትዋሽ ምን አይነት ሰው ነህ ግን አንተ? ለምንድነው አሁን እኔ ማየት ያቃተ ከመጀመሪያው ጀምሮ ይሄን ነገር ታውቅ ነበር አይደለም? እኔ የማደጎ ልጅ እንደሆንኩ ታውቃለህ። አባቴ ገንዘብ እንዳለው ሀብታም እንደሆነ ሁሉን ነገር ታውቅ ነበር አይደለም? ነገር ግን ምን ነበር ያልከኝ? አባዬ ታሟል እያልክ ነበረ። በጣም ከፍተኛ የሆነ ማም አሞት አለ አባቴን እያልክ ነበር። አባቴ ማየት የሚፈልገው የኔን ያንችንጋ ብቻ ነው እያልክ ነበር። የለመንከኝ እንደዛ ነበር አይደለም? ቻን የተናገርከው፣ ሲቪ ላይ ሆንሽ እኔ እረዳሻለሁ። ይገባኛል፣ በጣም እንድትበሳጨሽ ይገባኛል። እኔ እንዳናደርኩሽም ይገባኛል። መበሳጨት ነው ያልከው። አሁን ህይወት አለኝ ወይ ንገረኝ። ህልም አለኝ ወይ? ከዚህ በኋላ የመኖር ህልም ራሱ ይኖረኛለሁ ንገረኝ። ምን እያሰብክ ነበረ? የዛን ጊዜ አይኖችን እያየህ እንደዛ ሰጥቷሽ ምን ነበር የምታስበው? ህሊና እንኳ ትንሽ አልቆረቆረ? ምን ነበር የምታስበው? እንደዛ ሰጥቷሽ እንደዚህ እያልክ ነበር አደለ? ሲቪላይን ላይን አግብቼ በአባቷ ገንዘብ በሀብቷ እበለጽጋለሁ ብለህ ነበር አደለ? የምታስበው እንደዛ ነበር አደለ? ሲቪላይ ጅልነች፣ ምንም አታውቅም፣ በጋብቻ እንኳን ተስማማች እያልክ ነበር አደለም? ህይወቷን ተቆጣጥረኗል እያልክ ነበር። እንደዛ ነበር አደለ? የምታስበው ሲቪ ላይ ይኸውልሽ፣ በእኔ ላይ መናደር መበሳጨት ትችያለሽ፣ ነገር ግን ልንገርሽ፣ እኔ በፍጹም ሀብታም የመሆን ፍላጎት የለኝም። አባዬ ነው ሁሉን ነገር ያደረገው። አባዬ በጣም ችግር ውስጥ ነበረ። በጣም ብዙ ገንዘብ ዕዳ ነበረበት እና ቢሆንስ ታዲያ ለገንዘብ አይደለም የተደረገው። ልት ላይ ነው። ንገረኝ እስኪ ለገንዘብ አይደለም? የኛ ድርጅት ለምን እንደዚህ ይጎዳል አላችሁ፣ አሰባችሁ፣ ተስማማችሁ። የሀብታም ልጅ እያለች አላችሁ፣ አይደለም እንዴ? ልጅቷን መውሰድ እንደዚሁም ደግሞ ድርጅታችንን ማትረፍ አላማችሁ፣ ይሄ ነበር አይደለ? አንድ ነገር ልንገርህ፣ አምነህበታል። በዚህ ሲቪ ላይ ይኸውልሽ፣ አባዬ በጣም ታሞ ነበር በወቅቱ አባተህ ብቻ አይደለም የታመመው፣ አንተ በሽተኛ ነህ። ስላላወቀው ነው። ሁላችሁም በሽተኞች ናችሁ። እዛ ቤተሰብ ውስጥ ያላችሁ በሙሉ ብትሞቱ ራሱ በሽታው አይተዋችሁም፣ ይገባቸዋል። በሽተኞች ናችሁ፣ በጣም ጥቁር የሆነ ልብ አላችሁ እናንተ። አንተ ግን ትሻላለህ ብዬ አስብ ነበር፣ በዚህም በጣም አዝኛለሁ። ወንድም ትመስለኝ ነበረ፣ ነገር ግን በፍጹም አንተ አይደለም ጫን፣ እንዳሰብከው አይነት ሰው አይደለህም። ይህን ተናግራ ጥላው እየተራመደ ትሄዳለች። በጣም ይቅርታ ብያለሁ እያለ ያለቅሳል። በሌላ በኩል ሜሊክ ወደ ውጭ ወጣ። መተንፈስ እየከበዳ ነው። ምንድን ነው የማደርገው? ፈጣሪ ሆይ ምንድን ነው የማደርገው? እባክህ አምላኬ እርዳኝ፣ እባክህ፣ ምን ላደርግ ነው አሁን እያለች እየደጋገመች ውጤቱን ትመለከታለች። በፍጹም በፍጹም፣ መሆን የለበትም መውለድ አልችልም እኔ ይሄን ልጅ መውለድ አልችልም፣ በፍጹም አይሆን፣ መውለድ አልችልም፣ በፍጹም አልወልድም። አምላኬ አምላኬ ሆ እባክህ እርዳኝ፣ እያለች እያለቀሰች ባለበት ከጀርባዋ አንድ እጅም ዳበስ ያደርጋታል። ዞር ብላ ሜሊክ ትመለከታለች። እህቴ ከድርያ ምታወቂያለሽ? እኔ ኤርድዛን ልጄን ስወልድ ከባለቤቴ ጋር እየተለያየው ነበር። የዛን ጊዜ ነበር ያወቅሁት ማርገዜን። ተለያየን በፍርድ ቤት። ሆዴ ውስጥ ግን ልጅ ነበር፣ ጽንስ ነበር። ይገርምሻል፣ ማንም የለኝም ነበር ምን ማድረግ ራሱ እንዳለብኝ አላውቅም ነበር ልጄ ብቻዬን ነበር የቀረሁት እና ጭንቅላቴ ውስጥ የሚመስለኝ አለም የተገነበተች ነበረ መተንፈስ ራሱ ከብዶኝ ነበረ ጭንቅላቴ የሚነግረኝ ምን ማድረግ እንዳለብሽ ታውቂያለሽ ነበረ ግልጽ ነው እያለ ነበረ ማንም የለሽም ስራ የለሽም ገንዘብ የለሽም ልጅ ማሳደጋች የምቻሽን ነበር የሚለኝ ጭንቅላቴ ነገር ግን ይቀርምሻል ልጄ ልቤ የዚህን ተቃራኒ ነበር የሚነግረኝ ሜሊክ አትፍሪ ላይ ነበር ልቤ ከድሬ አትፍሪ ላይ ነበረ በፈጣሪ ተማመኝ ነበር የሚለኝ ልቤ በመጨረሻም አልፈራውም ፈጣሪንም አመንኩት ትክክለኛ ውሳኔ ወሰንኩ። አሁን እንደምታየው ልጅ አለኝ። እኔ ልክ እንደ አንበሳ ሚንጎማለን ልጅ አለኝ። አየሽ ምንድን ነው እሺ ማድረግ ያለብኝ እኔ እያለች ሜሊክ እያለቀሴ ትጠይቃታለች። እህቴ ከድሪያ፣ ምንድን ነው ማድረግ ያለብኝ እሺ? አሁን ልብሽን አዳምጪ ልጄ፣ እሱ ብቻ ነው የሚያዋጣሽ። ልብሽ ያለሽን ነገር ብቻ አድርጊ። በመጨረሻ እያለቀሰች ከድሪያን ታቅፋታለች። በጣም አመሰግናለሁ እህቴ ከድሪያ። በሌላ በኩል ተራራው ላይ ቁጭ ብለው ሴልቹክ ታክሲን፣ እንዲሁም ደግሞ ኖህ እያወሩ ነው። ኖህም ይጠይቃል። ወንድሜ ታህሲን አንድ ጥያቄ አለኝ። ባለፈ እየነገርከን ነበረ ቦምብ እጥላለሁ እያልክ ነበር አይደለም? እና ቦምቡ እንዴት ነው ጣልከው? ልክ ነው ነው አድርጌዋለሁ። ነገር ግን ትንሽ ነው ጉዳቱ ትንሽ ነበረ ታውቃለህ እየተፈጠረ ነገር አለ ወንድሜ የለም የለም ልጅ ያታስብ ምንም ችግር የለም አይዞህ ይገርምሃል ሌላ ትልቅ ከፍ ያለ ቦምብ እያዘጋጀሁ ነው ገና አልገባኝም ግን ወንድሜ ታሲ ይኸውልህ ከዛ ከቤተሰብ ጋር ሳንሳላም ቤተሰብ ጋር በቢሯቸው ሄጄ ቁጭ ብለን የተወሰነ አውርተን ነበር እነሱ በጣም ብዙ እዳ እንዳለባቸው ያወኩባቸው ምናምን እንደሆነ ያው ገምተው ነበር እነሱ ያ እንዳለባቸው አውቄ እነሱን ላጠቃቸው እንደምችል ነበር ያሰቡት እኔ ግን በፍጹም እንደዛ አላደረግኩም እኔ ይኸውልህ እርሰው ነኝ ገባህ ምንም ነገር ግን አልተረዱም ገና እያልኮ ነው እነሱ ስለ ገንዘብ ነበር እያወሩ የነበረው የተጨነቁት፣ ለዛ ነበር። እና ምን እንዳልኩት ታውቃለህ ሳሜት እንኳን ተረፍክ አልኩት፣ ካንሰር ነበረብህ ከሁለት ዓመት በፊት ግን ድነህ ነበረ። አሁን ደግሞ ደህና እንደሆንክ ይሄንን ነገር ሰምቼ ደስ ብሎኛል አልኩት። ደስ ብሎኛል ጤነኛ ስለሆንክ አልኩት። ምን እያልክ ነው ያለው ወንድሜ ታሴ? ሳሜትህ ካንሰር የለበትም ማለት ነው? አሁን የለበትም ልጄ፣ በሽተኛ አይደለም። ከሁለት ዓመት በፊት ድኗል። ነገር ግን ቤተሰቡን በሙሉ ይዋሽ ነበር። ታመም ያለው እያለ ገባ? ኖህ ለዚህ ነው ማለት ነው ሲቪላይን ላይን ከቻን ጋር ለማጋባት የወሰኑት። ወንድሜ ታክሲ እንደዛ ነው አይደል? ምን አይነት ቤተሰብ ነው ግን ያ ቤተሰብ በእውነት፣ እንዴት እንደዚህ ያደርጋሉ? ሲቪ ላይ እኮ ድንቡሎ አምስት ሳንቲም ይላጥም። አረ እባክህ ኖህ፣ እንደዛ ነው አልገባኝም። ምን ማለት ነው ወንድሜ? ይኸውልህ፣ ቦምብ ነው እኮ አልኮ፣ ኖህ ሲቪላይ የማደጎ ልጅ ነች ታውቃለህ? ን ኖህ የሂክመት ልጅ አይደለችም ገባ ምን እያልክ ነው? ያለው ታክሲን ወንድሜ፣ እንዴት እንደዚህ ይሆናል? እውነታው እንደዚህ ነው። ይገርማል። በጣም የናጠጠ ሀብታም አባት አላት። ለዚህ ካልሆነ ለምን ይመስልሃል ታዲያ? ያጋባችሁ ሳሚት ያጋባቸው ለምን ይመስላል? በሌላ በኩል ሄክመት እሳት ለብሳ እሳት ጎርሳ፣ ሶምሩና ኒሃት ወደ ተጠጉበት ሰፈር ደርሳለች። እየጮኸችም ከውጭ ሆና ትጠይቃለች። ኒሃት የት ነው ያለሽው? ኒሃት ነይ ውጭ ብዬሻለሁ። መጥቼልሻለሁ። ነይ ውጭ ብያለሁ። ውስጥ እንዳለሽ አውቃለሁ። ነይ ውጭ ባክሽ። ኤንሴና ኒሃትም ቁጭ ብለው ነበረ ሂክመት ነች አይደለም? ጮኸ ይመስለኛል። ኒሃት እንደዛ መሰለኝ። ኒሃት ነይ ውጭ ብዬሻለሁ፣ ውስጥ እንዳለሽ አውቃለሁ። ኒሃትም ትስቃለች። ኒሃት በሩን ክፈች ብዬሻለሁ። እንግዲህ ይህች ልጅ ተቃጠለች ማለት ነው አይደለም? እኔ ከፋጭ በሩን። ይህን ሴን በሩን ትከፍታለች። ሂክመት ምንድነው እሱ ምን ተፈጥሮ ነው? ዞር በይልኝ ደግሞ አንቺ። ወይ ፈጣሪ ሆይ ምንድነው እሱ የምትፈልጊው? ማንን የፈለግሽው እንዴ? ከዚህ በተጨማሪ እንደዚህ መጮህ ምንድን ነው? ትልቅ ሴት እኮነች። ኒያት የቁጥር ጉዳይ ብቻ ነው እሱ። አንቺ ዞር በይልኝ። አዎ ተንጎማለሻል፣ እባክሽ ቁጭ ብለሻል። አንቺ ማነኝ ነው የምትይው? ቆይ የኔን ህይወት ለመበጥበጥ የተዘጋጀሽ ማነሽ አንቺ? ንገሪ። ሂክመት የኔ ውድ ምን ሆነሽ ነው ደግሞ ዛሬ? እውነቱን ስለተናገርኩ ብቻ ተናደሽ እንዳይሆን። ስለ ውሸትና ስለ እውነት ምን አገባሽ አሁን አንቺ ምን አስጨንቅሻለ? አንቺ ሲቪ ላይን በማደጎ ላሳድጋት አላሳድጋት ምን አገባሽ አንቺ፣ ምንሽ ነው ላንቺ? ይህን ስሰማ ኢንሲ ትደነግጣለች። ኢንሲ አንቺም አታውቂም ነበር ይሄንን ጉድ የሂክመትን ጉድ እያለች ኒያት ትስቃለች። ነገር ግን ኒያት፣ እኔ በፍጹም አልገባኝም። እኔ ላይ በቀል መሆኑ ነው? ልጅሽንና አንቺን ወንድም ያሽቀንጥሮ ስላስወጣችሁ በቀል መሆኑ ነው ወይ? ነገር ግን አክትሞልሻል። እዛ ቤት ውስጥ መቼም ቢሆን አትመለሽም። ያ ቀንጆ ህይወት ለአንቺና ለልጅሽ አክትሞላችኋል እያልኩሽ ነው። ምንም ብታደረግ እዛ ቤት አትመለሽም። አብቅቷል፣ አብቅቷል፣ አብቅቷል። ለእኛ እናንተ ምንም አይደላችሁም ከዚህ በኋላ ይኸውልሽ። ሂክመት፣ እንደዚህ እኮ ቀላል አይደለም። ተሳስተሻል ኒያት። በጣም ቀላል ነው። ምክንያቱም አሁን አንቺ ማን እንደሆንሽ በደንብ ታውቋል። ልጅሽም አንቺ ማን እንደሆናችሁ ታውቋል። ከዚህ በኋላ በኋላኛ መንገድ ላይ መቆማችሁም እና የራሳችሁን ጉዞ ጀምራችኋል። ከዛ ቤተሰብ ተነጥላችኋል እያልኩሽ ነው። ይገርማል ሂክመት፣ ከአንቺ ዙሪያ ይመስልሻል? እንዲህ ከሱ ቤተሰብ ዙሪያ መስሎሻል? ነው እንደዛ ነው እንግዲህ ህንያት ለምን ደሆን ታውቂያለሽ? አስፈላጊ ከሆነ አንቺንና እንዲሁም ደግሞ ልጅሽን እስከነቅር አቅምቧችሁ ከዚህ ከተማ አሽቀንጥሬ ወደ ሌላ ሀገር መጣል እችላለሁ። እኔ ፍርፋሪ ዳቦ እንድትለምኑ ማድረግ እችላለሁ። ተረዳሽኝ ወይ? ጀርባዋን መታ መታ ኢንሴ ትናገራለች። ህክመት እማን ቤት ሆነች? ነው ነው መታስፈራሪ ቆይ ነገሪ። አንቺ ደግሞ ዝም በይ፣ አያገባሽም በዚህ ጉዳይ። ተመልከችኝ። አንቺ እኮ ያቀነጡ የወንድምሽ ቤት አይደለም። ኒሃትና እንዲሁም ደሞ ሱምሮ የኔ እንግዶች ናቸው። እዚህ በሰላም መኖር ይችላሉ። እዚህ ቤት ውስጥ እንደዚህ መናገራቺ ምን ባለጌንሽ ይያልሽ ባልሆነ ኢንሴ። እንደዛ ነው እንግዲህ። ሐፍረተቢስ ባለጌ፣ ረራ የሌለሽ ጨካኝ፣ ይሄ ሁሉ የአንቺ መገለጫ ነው፣ ህክመት። አይውልሽ አዳምጪኝ ኢንሴ። አንቺንሽ ማዳመጥ ያለብሽ ህክመት ይሄ ያንቺ ቤት አይደለም አሁን ከዚህ ቤት ውልቅት ያለሽ በፍጹም እዚህ በሬ ላይ እንዳገኝሽ አልፈልግም ሂክመት ተረዳሽኝ ወይ ነይ ውጪ አሁን ነይ ውጪ ከዚህ ቤት እያለች እጇን ትጎትታታለች ልቀቅኝ እጄን በእውነት እናንተ ሁለት አሮጊቶች የእጃችሁን ታገኛላችሁ በተለይ ደግሞ ኒሃት አለቅሽም። የእጅሽን ታገኛለሽ። በፍጥነት ከዚህ ለቀሽ ማትወጪ ከሆነ ሂክመት፣ ጎረቤቱን በሙሉ በመኪናሽ ዙሪያ ነው ማሰልፈው። ምን ታመጫለሽ ታዲያ? እያለ እየተራመደች ትሄዳለች። ፈጣሪ መዓት ያውርድብሽ ሂክመት። ኒያትም ፈገግ እያለ ትናገራለች። አበደች በቃ። ከዚህ በኋላ ወይ ፈጣሪ ወይ። በእርግጥ መጀመሪያ መብድነች ከወጣች በኋላ ሂክመት ትናገራለች። በእውነት ኒያት ኤንሲ እስከ አስምሮ ድረስ ሁላችሁም የእጃችሁን ታገኛላችሁ በእውነት ብላ ተናግራ ስትራመድ ከፊት ለፊት ድንጋይ ታገኛለች። ድንጋዩን አንስታ መስታወታቸውን ተሰብርባቸዋለች። ኤንሲ ከእኔ የሚገባሽን ነገር ታገኛለች። የእኔ ጥፋት አይደለም ይሄ የተሰበረውም። ኤንሴ ትመለከታለች። ወይ ፈጣሪ ሆይ ወይ ፈጣሪ ሆይ። ኒያትም ትመጣለች። ምንድን ነው የተፈጠረው? ጭራሽ በድንጋይ ተመልከች። ይሄው ድንጋዩን ተመልከች። ይቺ እብድ እብድ፣ ዝም ካልናትማ ቤቱን እላያችን ላይ ነው ምታፈርሱ። ምን አይነት የተረገመች ሴት። ውድና የተከበራችሁ ቻናላችን ተከታታዮች መንታ መንገድ ድራማ ይቀጥላል። ለቻናሉ አዲስ ይሆናችሁ የደወል ምልክቱን በመጫን ሰብስክራይብ በማድረግ እስከ መጨረሻው ድረስ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ለውላችሁ።